ስለዚህ በአዲስ ኪዳን ትንቢትን እምቢ ማለት ይቻላል። እውነት እንኳን ቢሆን ነው የሚላቸው። እውነት እንኳን ቢሆን አልቀበልም ማለት መብታችሁ ሙሉ የተጠበቀ ነው። ትዳርና ትንቢት። በመጽሐፍ ቅዱስ ከዘፍጥረት መጽሐፍ እስከ ራእይ መጽሐፍ ብታነቡ ትንቢት ተናግሯቸው አንቺ የእክሌ ነሽ እክሌ ደግሞ የአንቺ ነው ተብሎ የተጋባ አንድም ሰው አታገኝትም አንድም ሰው። ሰላም ሰላም! ጸጋና ሰላም ይብዛላችሁ። የአባቴ ብሩካን እንዴት ናችሁ? እኔ መኩሪያ እባላለሁ። ዛሬ በጣም ወሳኝና በጣም አሪፍ በሆነ መልእክት ነው የመጣሁት። ይሄን ቪዲዮስ መጨረሻ ተከታተሉት። ትዳርና ትንቢት። አዎ የሚገናኝ ነገር አይመስልም፣ ግን እኔ ካየሁት እና እየሆነ ካለው ነገር አንጻር ይሄ ጉዳይ መጽሐፍ ቅዱሳዊ ነው ወይ የምለውን የምናያቸው ፖይንቶች ይኖራሉ። ትዳርና ትንቢት የዘመናችን ትዳርን እየተመሰረተ ያለው አብዛኛው በትንቢት እየሆነ መጥቷል። የሚፋታም ደግሞ በዛው ልክ በትንቢት እየሆነ መጥቷል። ይህ ማለት ምን ማለት ነው መሰላቸው፣ አንተ የሱ አባል ነህ ብሎ ለወጣቶች መልዕክት ይነገራል፣ አንቺ የሱ ነች ተብሎ ይነገራታል። ባትወድም ባትፈልግም ባትፈቅድም ግን አለኝ እግዚአብሔር አለኝ በማለት ብቻ ወደማትፈልጎና ወደማትወደው ትዳር ትገባለች። ይሄ በጣም ኔጌቲቭ ኢምፓክት አለው፣ በጣም ኮንሲኩዌንሶቹም ብዙ ነገሮች አለው። ስለዚህ ዛሬ የምናየው ጉዳይ ትዳርና ትንቢት እንት ይታያል? ትዳርና ትንቢት በመጽሐፍ ቅዱስ እንዴት ይታያል? በመጀመሪያ ትንቢት ምንድን ነው? ትንቢት ለምን አስፈለገ? ትንቢትስ ለማን ነው የሚነገረው? ትንቢት እምቢ ማለት ይቻላል ወይ ይሄንን ካየን በኋላ የትዳርና የትንቢትን ግንኙነት ደግሞ የምናይ ፖይንቶች ይሆናሉ ማለት ነው ስለዚህ እናንተ እስከ መጨረሻ ከኔ ጋር ከሆናችሁ ብዙ መረዳቶችን ከዚህ ታገኛላችሁ ብዬ አስባለሁ። ወደ መጀመሪያ ሀሳብ ልምጣላችሁ ትንቢት አላማው በመጽሐፍ ቅዱስ ስናይ አላማው ለሶስት ዋና ዋና ጉዳዮች ነው እነሱም ከመጽሐፍ ቅዱስ ከየት እናገኛለን አንደኛ ቆሮንጦስ ምዕራፍ 14 ቁጥር 3 ላይ ያለን በደንብ እንድትከታተሉትና እናንተ መጽሐፋችሁን ካፍታችሁ እንድታዩ አበረታታችሁ። ትንቢትን የምናገር ግን ለማነጽ፣ ለመምከር፣ ለማጽናናት ለሰው ይናገራል። ትንቢትን የምናገር የትንቢት ዓላማ ሶስት ነው። መጽሐፍ ቅዱሳዊ የትንቢት ዓላማ ሶስት ፖይንት ነው። መጽሐፍ ያስቀመጠው አንደኛ ምንድን ነው ይላል እዚህ ላይ ለማነጽ ማነጽ ማለት ኢዲፊኬሽን ኦር ኢዲፊኬሽን ያለ እንግሊዘኛው ቨርሽን፣ ለማነጽ ለመምከርና ለማጽናናት ትንቢት የምናገር ከሆነ ለነዚህ ከነዚህ ሶስቱ ፖይንት ውጪ ከሆነ አያስፈልግም። ከምሰማ ባሰማ ይመረጣል። ስለዚህ ሶስቱን ፖይንት ያዙልኝ። ለሶስት ነገር ይናገራል እሱ ምንድነው? ለማነጽ ለመምከርና ለማጽናናት። ከዚህ ውጪ ትንቢት ዓላማ የለውም። የዘመናችን እንደ ቢዝነስ እየታየ ሰው እንደ ቢዝነስ ወደዚህ ዘርፍ እየገባ ነው ያለው። ይህ መጽሐፍ ቅዱሳዊ አይደለም። እግዚአብሔር የሚያዘዝ አይደለም። ትንቢት የምናገር ሁሉ ነቢይ አይደለም። ነቢይ እየተናገረ ሁሉም ደግሞ እውነት ነው ማለት አይደለም። ነቢይ የተናገረው ሁሉም ደግሞ እንዳለ ይወሰዳል መጽሐፍ አይልም። መጽሐፍ ስናገር እንደዚህ ትንቢትን አትናቁ ግን ለዩት መርምሩት። ትንቢት የአዲስ ኪዳን ትንቢት ይመረመራል። በብሉ ኪዳን የብሉ ኪዳን ነቢያት ደሶል ፓወር አላቸው። የእግዚአብሔር አፍ ናቸው። እግዚአብሔር አለ ካለ አለ ነው። አድርግ የተባሉት እናደርጉ ተናገር የሚለውን ነው ብቻ ነው የምናገሩ ሶት ኦቶሪቲ አላቸው። የብሉ ኪዳንና የአዲስ ኪዳን ነቢያት ደግሞ ደሴም አይደሉም። ደሴ ፓወር የላቸው። ደሴም ስልጣን የላቸውም። ይህን መለየት በጣም ያስፈልጋል። ከዚህ አንጻር በአዲስ ኪዳን ትንቢትን መርምረን ትክክል እንኳን ቢሆን አልቀበልም ማለት ይቻላል። ትንቢትን መርምረን ትክክል ሆኖ ብናገኝ እንኳን መንፈስ ቅዱስ ረድቶን ለይት ነው ትክክል መሆኑ እንኳን ብንረዳ አንቀበልም ብለን ትትማሄድ ይቻላል። መጽሐፍ ቅዱስ መልስ አለሁ። አዎ ይቻላል። ለዚህ ደግሞ ሐዋርያ ስራ ላይ ሐዋርያ ስራ ምዕራፍ 21 ቁጥር 11 ላይ አገቦስ የተባለው አንድ ነቢ ጳውሎስ ወደ ኢየሩሳሌም ሲሄድ አይሁዶች አስሮ እንደሚያሳልፉትና ለአህዛብ አሳልፎ እንደሚሰጡት ትንቢት ተናገረው። ጳውሎስ የስ መልእክቱ ትክክል ነው፣ ነገር ግን ከዚህ በላይም ለሆነው ሪስክ ወስጄ ይሄዳለሁ ብለው ሄደዋል። ስለዚህ በአዲስ ኪዳን ትንቢትን እምቢ ማለት ይቻላል። እውነት እንኳን ቢሆን ነው የሚላችሁ። እውነት እንኳን ቢሆን አልቀበልም ማለት ነው፣ መብታችሁ ሙሉ የተጠበቀ ነው። ወደ ዛሬ ቶፒክ ልምጣላችሁ። ትንቢትና ትዳር የምናገናኝ ሶስቱ ዋና ዋና የትንቢት አላማ ለማነጽ፣ ለመምከርና ለመጽናናት እንኳን ቢሆን ናው ኤዴስ ከአላማ ውጪ ለሌላ አገልግሎት ነው እየዋለ ይገኛል። ምናልባት እናንተ በየሰፈራችሁ በየቤታችሁ የታዘባችሁት ነገሮች ሊኖሩ ይችላሉ ብዬ አስባለሁ። አንድ ቅርብ ጊዜ የሆነውን ነገር ልንገራችሁ። አንድ እጮኛሞች አሉ፣ በጣም ነው የሚዋደዱት፣ ረዘም ላለው ጊዜ አብሮ ቆይቷል። አንዱ ነቢይ ይመጣና፣ አሁን ከአንቺ ጋር ያለው ያንቺ አይደለም፣ እቺውና፣ እኔ ሌላ አዘጋጀው ይላል። የሰራዊት ጌታ እግዚአብሔር አለው። እግዚአብሔር ያሳያችሁ አሁን ከአንቺ ጋር የቆየው ያንቺ አይደለም እና ለአንቺ እና ያንቺ የሆነውን እኔ ያዘጋጃለሁ ብሏል እግዚአብሔር ብሎ ለይቷ ይናገራል። ይታ ደግሞ እሱ ስለሚትድ መለየት ከበዳት ከበዳት መለየት ከበዳት መቀበል ከበዳት፣ እና አንድ አገልግሎት ላይ ይሄን ሐሳብ ሼር አደረገችልና ፈራች እየተጨነቀች እየሮጠች መጣች። ነቢይ እንደዚህ ያለኝ በቀን ልንለያይ ነው። እግዚአብሔር እሱን ከኔ ከወሰደ ማለኝ ነው ሊሰጥ ነው ብላ በጣም ተጨነቀች። እውነታው ግን ይሄ አይደለም። ተረጋጊ አልናት። እግዚአብሔር እንደዚህ አይለውም። እግዚአብሔር አላለው፣ እሱ ራሱ ከራሱ ተናገረ እንጂ እግዚአብሔር በፍጹም እንደዚህ አላለም እና ተረጋጊ ብለናት፣ ልጅቷ ተረጋገች። እነዛ ሰዎች አሁን ተጋቡ፣ ልጆች አፈሩ፣ አብሮ ይኖሩን አሉት ነቢይ፣ ሊያፋታ የነበረ ግን ዘብር በተለየ መንገድ ጣልቃ ገብቶለት እንዲጋቡ ሆነ ማለት ነው። ስለዚህ ይሄ እንደቀላል የምናየው ጉዳይ አይደለም። እንደ ቀላል በሆነ ዝም ብለን የምናልፈው እሺ አይደለም። ስለዚህ ወላጆች፣ በትንቢት ትዳር አይመሰረትም። በትንቢት የተጋቡ ሰዎች በትንቢት ስላዩ እያየ ነው። የትንቢት አላማ የመጀመሪያ ፖይንት ምን ነበር ያልነው ለማነጽ ማነጽ ማለት ኢዲፋይ ማረግ ኢዲፋይ ሰው አለም ውስጥ ነው የምንኖረው በዚህ ኮራፕትድ በሆነ ሲስተም ውስጥ ነው የኖርናል ነው ሰው ይደክማል ሲደክም ይሄን ሰውየ ኢዲፋይ ማረግ ማነጽ ካለበት ሲቹዌሽን ማውጣት ማበረታታት ያስፈልጋል እንጂ ነብይ ነኝ ስላልኩ ብቻ አንድ ሰው ነብይ ስለሆነ ብቻ ጌታን የግል አዳኙ አድርጎ የተቀበለውን አንድ ነፍስ ማንቋሻሽ፣ መስደብ፣ ተስፋ ማስቆረጥ አይችልም፣ አልተፈቀደለትም። አዎ ሰው ሊደክም ይችላል። አዎ ሰው ውድቀት ውስጥ ሊሆን ይችላል። ግን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ዋጋ ከፍሎ ያዳነውን ሰው ማንቋሸሽ ለነቢይ መፍትን ስልጣን አልተሰጠውም። የትንቢት አላማ የመጀመሪያ ምንድን ነው አልኳችሁ? ለማነጽ ነው። ሁለተኛ ደግሞ ለማምከር ነው። ለማምከር ምን ማለት ነው? አንድ ሰው አንድ ወንድም ወይ አንድ እህት ከመንገድ ብትወጣ የማይሆን ውሳኔ ውስጥ ብትገባ ያንን ሰው በፍቅር በመምከር ወደ መንገድ መመለስ ወደ ትክክለኛው መንገድ መመለስ። እንዴት? በማድረግ በመምከር ምክር አገልግሎት መስጠት። ይህን ከምታደረግ፣ ይህን ብታረጊ፣ ይህን ከምታደረገው፣ እንደዚህ ብታደረጉ ብሎ ምክር መስጠት። የትንቢት ዋና አላማው እንደዚህ መምከርና ሰው መመለስ ነው። ሶስተኛ ላይ ደግሞ ለማጽናናት መንፈስ ቅዱስ ነው። አትን ቤት የምናገር የሚሰጠው መንፈስ ቅዱስ ደግሞ ስሙ ራሱ አጽናኝ ነው። መንፈስ ቅዱስ ስሙ እራሱ ምንድነው? አጽናኝ ነው። ያጽናናል። ለምንድን ነው የሚያጽናና? ኤግዞርቴሽን ዋይ ቢኮዝ ኮራፕትድ በሆነች ምድራዊ ሲስተም ውስጥ ነው ሰው እየኖረ ያለው። ተስፋ ይቆርጣል፣ ያዝናል፣ ይሰበራል። በብዙ ጉች መከራ ውስጥ ሰው ያልፋል። በዚህ ጊዜ ነቢይ ያስፈልጓል ነቢይ ምን ለማድረግ ነው የሚያስፈልጉ ያጽናናል ከዛ ሲቹዌሽን እንዲወጣ ከዛ ካለበት ነገር እንዲወጣ ነቢይ ያጽናናዋል። ቢኮዝ መንፈስ ቅዱስ ራሱ አጽናኝ መንፈስ ስለሆነ ማለት ነው ዋና ሶስቱ ዓላማ ነው ከዚህ ውጭ እነዚህን ዓላማ የሌለው እነዚህን ታርጌት ያላደረገው አንድ ሰው ያመነውን ዳግም የተወለደውን ሰው እምነቱን እንዲጠራጠር መዳኑን እንዲጠራጠር። የጌታ የኢየሱስ ክርስቶስ የመስቀሉን ስራ እንድትጠራጠር የሚያደርግ ከሆነ ግን ይሄ ትንቢት አይደለም፣ ከእግዚአብሔር አይደለም። አልትሜት ጎል አልትሜት ጎል አልትሜት ጎሉ ደግሞ አንድን አማኝ ወደ ክርስቶስ ማስጠጋት፣ አንድን በጌታ አምኖ የዳንን ሰው ወደ እግዚአብሔር ማስጠጋት የትንቢቱ ዓላማ ነው። የአማት ምን መሰለኝ፣ አንድ ሰው ደክሞ ተስፋ ቆርጦ ጉልበቱ ላልቶ ወደ ቤተ ክርስቲያን ቢመጣ ያን የላለውን ጉልበት ነቃቅለ መበተን ሳይሆን የላለውን ወንድም አጽናንተ አበረታተ መከረ እንደገና እንድቆም ምክንያት መሆን አለበት እንጂ የባሰ ከቸርች እንድጠፋ ጌታን እንድክድ ዓለማዊ ውስጥ እንድገባ ማድረግ ያለብን፣ ይህን ጥንቃቄ ያስፈልጋል። ጥንቃቄ እንድታደርጉ አደራህ እላለሁ። ደሞ ይሄ ብቻ አይደለም። ነው ዴስ ይሆነ ያለው ለአንዲት ህይወት ትንቢት ይነገራታል። ይልሻል፣ የሰራዊት ጌታ እግዚአብሔር ምን ቃል አለሽ ተናግሮሻል ይላታል። እንደዚህ እንደዚህ ይሆናል፣ ያንቺ ከዚህ ምድር ይመጣል፣ የአንቺ ከዛ ምድር ይመጣል። ከዛ ያቺ ህይወት የዛሬ አምስት አመት የተነገራትን ትንቢት ቃል ትያዝና ቃላለኝ የተስፋ ቃል አለ ቃል አለኝ ትላለች። የዛሬ አስር አመት ቃል አለኝ የ20 አመት ሆኖትን ቃላለኝ አለኝ እዛ በዚህ መሀል ዴም የሚባል ነገር አለ። ይሄዳል ቃላለኝ አለኝ በሚል ብቻ ይሄዳል። ስለዚህ ነው ወንድም እንደዚህ የሚባል መጽሐፍ ቅዱሳዊ ትምህርት የለም። እንደዚህ ያሉትን ነገሮችን እናንተ ያጋልጡ፣ ወደ መስመር እንዲመለሱ ምከሩት፣ አስተብሩት። አደርዋይስ never accept such a life prophecy። እንደዛ አይነት ያሉ ፕሮፌሶችን በጭራሽ እንዳትቀበሉ ብዬ ላሳስባቸውም ሊመክራችሁ እንፈልጋለሁ ተሰሎንቄ ላይ ያየነው የእግዚአብሔር ሐሳብ ምንድነው የምለው ትንቢትን አትናቁ መርምሩት ይላል ትንቢት ይመረመራል አይናቅም መርምራችሁ ትክክል የሆነውን ያዙት አሁንም ደሞ ተዉት ለምሳሌ ዛሬ አንድ እግዚአብሔር ሰው ወይ ነብይ ኦር ሳምበዲ መጥቶ አምስት መልእክት ቢነግርሽና ከአምስቱ ሶስቱ ትክክል ቢሆን ሶስቱን ትይዛለሽ ሁለቱን ትተጃለሽ አለቀ ሶስቱ እውነት መሆናቸው የቀሩ ሁለቱን እውነት አደረገው? ሶስቱ እውነት መሆኑ የቀሩትን ሁለቱንም ትክክል አደረገው? ለዚህ ነው መጽሐፍ ትንቢት መርምሩት፣ እውነት የሆነውን ያዙት ይላል። እውነት የሆነውን ትይዛለሽ። በጭፍንም ሁሉን ነቢያትም በጭፍንም ሁሉንም አትወስጂ። እውነት የሆነ ለይተሽ ትወስጃለሽ። እውነት ያልሆነውን ደግሞ መልሰሽ ቁጭ ታደርጋለሽ። ይሄ ነው መጽሐፍ ቅዱሳዊ ያስተምረው ቀጣይ ሐሰተኛ ነቢያትን ከእውነተኛ ነቢያት እንዴት እንለያለን የሚለውን ሌላ ቪዲዮ ይዤ እመጣለሁ። ይህንን ቪዲዮስ መጨረሻ ስለተከታተላችሁ አመሰግናለሁ። ለቀጣይ ደግሞ ቪዲዮዎቹ እንዲደርስ ይህንን ቻነል ሰብስክራይብ አድርጉ። ከላይ ያለችዋን ደግሞ የደውል ምልክቷን ጫኑልኝ። ከዛ ኔክስት ደግሞ ተመልሰን እንገናኛለን። ሰላማችሁ ይብዛ። መልካም ጊዜ። በመጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም በትንቢት የተገባ አንድም ሰው አታገኙም። በዘመናችን ግን ትንቢት በየቦታ ገብቶ ብዙ ትዳርን እያጋባ ብዙን እያፋታ ነው የሚገኘው። ይሄ ከመጽሐፍ ቅዱስ አንጻር እንዴት ይታያል? እናንተ ደግሞ በዘመናችሁ በሕይወታችሁ ያያችሁ፣ የሰማችሁ፣ የታዛባችሁ ነገር ካለ በኮሜንት ጻፉ፣ አሳውቁን። ሌላ ቪዲዮ እንሰራለን። አመሰግናለሁ።